ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮኒስ ቤተሰቦች ሰላምታችን በያላችሁበት ይረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ እየጋበዝን በቅድሚያ ዋና ዋና ዜናዎችን አስቀድመን እንነግራችኋለን። በአማራ ክልል ወሎ ቀጠና ተባብሰው በቀጠለው ውጊያ የፋኖ ኃይሎች ለሁለተኛ ቀን በአገዛዙ ጦር ላይ ታላቅ ድል መቀናጀታቸውን አስታውቀዋል። የአገዛዙ ጦር ሰራዊትና ከባድ መሳሪያም ዛሬ በገፍ በፋኖ ኃይሎች መማረኩ ሲታወቅ ስትራቴጂካዊ ከተሞች በፋኖ ነው ቁጥጥር ስር መግባታቸውም ሰምቷል። አገዛዙ በበኩሉ በከፍተኛ ሽንፈት በደረሰበት ቀጠና ተከታታይ የድሮን ቅኝት እያደረገ ይገኛል ተብሏን። በዝርዝር የምናየው ቀዳሚ ጉዳያችን ነው። በትግራይ ክልል ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ተሰምቷል። አብዛኛዎቹ በተላላፊ በሽታ የተያዙት በወርቅ ማውጫ ቦታዎች አካባቢ ነው ተብሏል። በዝርዝር እናያለን። ኢትዮጵያ ና ኬንያ የጋራ የመረጃ የልውውጥ ለማድረግና ወታደራዊ ልምዶችን ያካተ ሁለተኛ ታሪካዊ ወታደራዊ ትብብር ስምምነት ተፈራረምን አሉ ወታደራዊ ስምምነት ሁለቱ ሀገራት በጎርጎሮሳውያኑ 1963 ኬንያ ነፃነቷን ማግኘቷን ተከትሎ ተፈራርመቱ ከነበረው ስምምነት ከስድስት አስርት ዓመታት በኋላ የተደረገ ታላቅ ወታደራዊ ስምምነት ነው ሲሉ አሞካሽተውታል በድንበር አካባቢ ባለፉት ወራት የእርስ በርስ ግጭትን ጨምሮ የጋራ ውጊያ አድርገናል ያሉት ሁለቱ ሀገራት አዲስ ተፈራረምን የሚሉትን ጉዳይ በተመለከተ ዝርዝር ይዘናል ግብጽ የኬንያ ፕሬዝዳንት በህዳሴ ግድም ርቃት ላይ በመገኘታቸው ቅር መሰኝቷን አስታውቃለች። የኬንያው ፕሬዝዳንት ውሊያም ርቱ በታላቁ ኢትዮጵያ ህዳሴ ግድም ርቃት ላይ በመገኘታቸው ግብጽ ቅር እንደስተሰኘች በኬንያ የግብጽ አምባሳደር የሆኑት ሀንተም የሪስ ኮንሲ ለሀገሪቱ ፓርላማ ፈጉባኤ ነው ተናግረዋል የተባለው በዝርዝር እናየዋለን። የቀድሞ የፈረንሳይ ፕሬዝዳንት ሳርኮዚ ለምርጫ ቅስቀሳ ከደጋፊ ገንዘብ በመቀበላቸው ስር ተፈረደባቸው። የፈረንሳይ የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከሊቢያው መሪ ኮሎኔል ሞአምር ጋዳፊ በመቀበል ጥፋተኛ ተብሎ የአምስት ዓመት ስር ተፈርዶባቸዋል ተብሏል። ተመልካቾቻችን አብራችሁ ውስጥ ቆዩ፣ እነዚህና ይሎች ይሰማላችሁ። መልካም ቁታ ያውላችሁ። በአማራ ክልል ወሎ ቀጠና ተባብሰው በቀጠለ ውጊያ የፋኖ ኃይሎች ለሁለተኛ ቀን በአገዛዙ ጦር ላይ ታላቅ ድል መቀናጀታቸውን አስታውቀዋል። የአገዛዙ ጦር ሰራዊትና ከባድ መሳሪያም ዛሬም በገፍ በፋኖ ኃይሎች መማረኩ ሲታወቅ፣ ስትራቴጂካዊ ከተሞች በፋኖ ቁጥጥር ስር መግባታቸውም ሰምቷል። በሌላ በኩል አገዛዙ ከፍተኛ ሽንፈት በደረሰበት በዚሁ ቀጠና ተከታታይ የድሮን ቅኝት እያደረገ ይገኛል። በክልሉ ወሎ ቀጠና ከትላንት ንጋት ጀምሮ አምስት የፋኖ ኮሮች በተመሳሳይ ሰዓት በቅንጅት የከፈቱት የማጥቃት ዘመቻ ዛሬም ለሁለተኛ ቀን ከፍተኛ ድል መቀጠሉ ነው የፋኖ ኃይሎች አስታወቁ አስታወቁትም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ እንዳስታወቀው ፋኖ በርካታ አካባቢዎችን ያካለለ ማጥቃትን በአገዛዝ ጦር ላይ ከፍቶ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሶበታል። ዛሬ መስከረም 15 2016 ዓ ም ተጠናክሮ በቀጠለው የፋኖ ኃይሎች የማጥቃት ውጊያ የወረዳ ከተሞችን ጨምሮ ስትራቴጂካዊ ቀጠናዎችን እየተቆጣጠሩ እንደሚገኙ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ አስታውቋል። በአገዛዝ ጦር ላይ ከረሰው ሰብአዊ ጉዳትና ምርኮ ባሻገር ከባድ መሳሪያዎችን ጨምሮ ከፍተኛ ወታደራዊ ትጥቆች በፋኖ ኃይሎች እጅ መግባታቸውን ታውቋል በዛሬው እለትም በቀጠለው ሰሜን ወሎ ዞን ግዳን ወረዳ ሙጃ ከተማ ፋኖ ኃይሎች ቁጥጥር ስር መግባቷ ሲታወቅ የብልጽግና አመራሮች ከወታደራዊ አዛዦች ጋር ከአካባቢ ሸሽቶ መውጣታቸውን የኢትዮኒስ የመረጃ ምንጮች ጨምሮ ተናግረዋል በግዳን ወረዳ ወንዳች አካባቢ በትላንትና እለትም የአገዛዙ ጦር ከፍተኛ ወታደራዊ ሽንፈት እንዳጋጠሙ ዘገባችን ይታወሳል በዞኑ ከግዳን ወረዳ በተጨማሪ በላስታም ጋዞ ስታይሽ ጋሸናም መቄት ቆቦ አንጎት እና ውልዲያ ዙሪያም ድረስ የፋኖ ኃይሎች በከፍት የተጠናከረ የተቀናጀ የማጥቃት ውጊያ ከተሞች አገዛዙ ግዛዙ ነጻ እየወጡ የብልጽግና አመራሮችም ጥለው እየሸሹ መሆናቸውን የመረጃ ምንጮች አክለው ነግረውናል። በፋኖ ኃይሎች የተቀናጀ የማጥቃት ውጊያ ከፍተኛ ሽንፈት የገጠመው አገዛዙ በበኩሉ በዛሬው ዕለት በሰሜን ወሎ ዞን ላስታ፣ ላሊበላ፣ ጊዳን ቆቦና አካባቢው ተከታታይ የድሮን ቅኝት እያደረገ እንደሚገኝ ነዋሪዎች ለኢትዮ ኒውስ ተናግረዋል። የድሮን ቅኝቱ ተከታትሎም ጥቃት ሊፈጸም ይችላል በሚል ስጋት እንዳላቸውም ነዋሪዎች ጨምረው ነግረውናል። በትላንትና ዕለት በነበረው ውጊያ ብቻ በአፋብኃ ምስራቅ አማራ ቀጠና ሜሊክዝ የማጥቃት ዘመቻ 471 የአገዛዙ ሰራዊት ሲደመሰስ ሞርታሮች ስድስት ዲሽቃዎች እንዲሁም አስራ አራት ቢሊዮን ዘጠኝ ስናይፐር ዘጠኝ ወታደራዊ ሬዲዮ መገናኛ አንድ ወታደራዊ ኦላር ተሽከርካሪ 438 ክላሽንኮቭ እና ከ5ሺ በላይ ተኳሽ ፋኖ ኃይሎች መማረኩን አፋብኃ ይፋ አድርጓል። በዚህም በጉባላፍቶ በቅሎ ማነቂያ በወረባቦ ቢስቲማና አካባቢው በሀብሩ በተውለደሬ አንጎት ላስታ ግዳንና ሌሎች አካባቢዎችን በተደረጉ ውጊያዎች አንድ የአገዛዝ ኮሎኔል ጨምሮ ወታደራዊ አመራሮች ምግር ላቸው ሲታወቂ አገዛዝ ጦር ሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦሮችን በርካታ በርካታ ሰራዊታቸው ፋኖዌሎች መደምሰሱ ተሰምቷል። በተያያዘም የፋኖዌሎች የሰሜን ወሎ ዞን ዋና ከተማ የጎነችው ወልዲያ ከበዋል መባሉን ተከትሎ የዞንና የወረዳ የብልጽግና አመራሮች ከወታደራዊ አዛዦች ጋር በመሆኑ ትናንት ምሽት ወደ ሀራ አቅጣጫ ሸሽተው በካም ማድራቸውን የቲዩኒሲ መረጃ ምንጮች ጠቁመዋል። አገዛዙ በአካባቢ የተባሰውን ውጊያ ተከትሎ ከፍተኛ አመራሮቹ ፋኖ ኃይሎች እጅ እንዳይገቡ በሚል ከስጋት ቀጠናዎች ወጥተው እንዲያድሩ ማድረጉን የመረጃ ምንጮች አክል የተናገሩትም። በወልዲያ ከተማ ወታደራዊ እንቅስቃሴና ውጥረት መኖሩን የተናገሩት የአካባቢ የቲዩኒሲ መረጃ ምንጮች አገዛዙ ከተማዋን በየትኛውም ሰዓት በፋኖ ኃይል ቁጥጥር ስር ልትገባ ትችላለች በሚል ከፍተኛ ስጋት ገብቶታል። ለዛም ነው አመራሮች ሀገሮቹን በከፍተኛ ወታደራዊ አጀብ ቦታ ቀይሮ ያሳድራቸው ሲሉ ተናግረዋል። ለኢትዮኒስ አስተያየታቸውን የጠየቅናቸው አንድ የወልዲያ ዩኒቨርሲቲ ባልደረባ በኩላቸው ከተማ ውስጥ የተለየ እንቅስቃሴ ባላይም የከተማ ነዋሪዎች ግን ፋኖ በቀጠናው እያደረገ ባለ ውጊያ ዙሪያ መረጃ ሲለዋወጥ ታዝብ ያሉ ብለዋል። አክለው ምናልባት በዚሁ ከቀጥለው ወልዲያ ፋኖ የምትያዝበት ጊዜ ሩቅ አይመስለኝም ሲሉ ተናግረዋል። የፋኖ ኃይሎች ወደ ወልዲያ ከተማ የሚያደርጉትን ከበባ አጠናክረው በዛሬ ሁለት ከወልዲያ 10 ኪሎ ሜትር ባነሰ ርቀት በምትገኘው የሳንቃ ከተማ መቆጣጠራቸውም ታውቋል። የአማራ ፋኖ ህዝባዊ ድርጅት በበኩሉ በወሎ ፀሐይ መውጫና አስታየሽ እንዲሁም በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ በተደረጉ ውጊያዎች በአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት በማድረስ ድል ማድረጉን አስታውቋል። በተመሳሳይ በትላንትና ዕለት በምዕራብ ጎጃም ዞን ሰከላ ወረዳ አምቢሲ አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መመዝገቡን የፋኑ የመረጃ ምንጮች ተናግረዋል። ውጊያውን ተከትሎም የአገዛዝ ጦር አካባቢ ለቆ ወደ ግሻ አባይ መሸሸቱን ነው የመረጃ ምንጮች አክሎ የተናገሩት። በትግራይ ክልል ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ሰማ። አብዛኛው በተላላፊ ኮሌራ በሽታ የተያዙት በወርቅ ማውጫ ቦታዎች አካባቢ የተንቀሳቀሱ ነዋሪዎች ናቸው ተብሏል። በትግራይ ክልል ከመስከረም 8 2018 ዓም ጀምሮ ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ሲገለጽ አብዛኛዎቹ ሰዎች በወርቅ ማውጫ አካባቢዎች የተያዙ መሆናቸውን በአውሮፓ ሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽን አስታውቋል በክልሉ ስድስት ወረዳዎች ማለትም በሰለዋ ሳምረ፣ ሰየምቲ፣ አዲያቦ እንዲሁም ማከል አዲያቦ፣ አዲድ አሮና ዛና በሽታው መታየቱን ተቋሙ የሚመለከታቸው አካባቢ ባለድርሻዎች በመጥቀስ ጠቁሟል። የወረርሽኙ የሞት ምጣኔም ሶስት ነጥብ አንድ በመቶ የተመዘገበ ሲሆን አብዛኛው ህሙማን በማእድን ማውጣት ስራ ላይ የተሰማሩ ወንዶች ናቸው ብሏል። በተጨማሪም አዳዲስ የኮሌራ ወረርሽኝ ኬዞች በአማራና ቢሻንጉል ጉምዝ ክልሎች መታየታቸውን የገለጸው ተቋሙ የተራጀና ወቅታዊ መረጃ እስካሁን መገኘት አለመቻሉን አመላክቷል። በኢትዮጵያ በተካሄደው ጦርነትና በቀጠለው አሁንም ያሉ ውጊያዎችና ቀውሶች የተነሳ ተላላፊ በሽታዎች በተለያዩ ቦታዎች አሁንም እየተስፋፉ ይገኛሉ። ኢትዮጵያና ኬንያ የጋራ የመረጃ ልውውጥና ወታደራዊ ልምዶችን ያካትታ ሁለተኛ ታሪካዊ ወታደራዊ ትብብር ተፈራረምናሉ። ወታደራዊ ስምምነቱ ሁለቱ ሀገራት በጎርጎሮ ሳውያኑ 1963 ኬንያ ነፃነቷን ማግኘቷን ተከትሎ ተፈራርመውት ከነበረው ስምምነት ከስድስት አስርት ዓመታት በኋላ የተደረገ ታላቅ ወታደራዊ ስምምነት ነው ብለውታል። የብልጽግና መከላከያ ሚኒስቴር ትላንት መስከረም 14 ቀን 2017 ዓ ም እንዳስታወቀው የጦር ኃይል ታማጆር ሹም ፊልድ ማርሻል ብራን ጁላና የኬንያው መከላከያ የታማጆር ሹም ጀነራል ቻርልስ ሙሪው ካራሪ በመከላከያ ጠቅላይ መምሪያ ሁ የሁለትዮሽ ዊት ካደረጉ በኋላ መስራት የሚቻልባቸው መስኮች ወታደራዊ ትብብር ስምነት ተፈራርመዋል ተብሏል። በዚህ ወቅት ብራን ጁላ እንደተናገሩት ከሆነም ኢትዮጵያና ኬንያ የቆየ ታሪካዊ ግንኙነት እንዳላቸው ተናግረው የሁለቱ ሀገራት የመከላከያ ተቋማት በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን እወቁልም ብለዋል በቀጣይም በጋራ የሚሰሩ ስራዎች ጠናክረው እንደሚቀጥሉ የገለጹት ፊልድ ማርሻል ብርሃኑ ጁላ ከኬንያ መከላከያ ኤታማዦር ሹም ጋር በወታደራዊ መረጃ ለውጥ፣ በጋራ ወታደራዊ ልምድ፣ በወታደራዊ ኢንዱስትሪ ስልጠና፣ ሽብርተኝነትን በመዋጋት በድንበርና ና ደህንነት እንዲሁም በሌሎች ተያዥ ባላቸው ወታደራዊ ጉዳዮች ዙሪያ ተፈራርመናን ሲሉ አስታውቀዋል። በስምነቱ መሰረት ከሀገራቱ በተጨማሪ በቀጠናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥሩ በርካታ ስራዎችን አብረን ስራለን ባይ ናቸው። ጁላ የኬንያው መከላከያ ጠቅላይ ታማጆር ሹም ጀራል ቻርለስ ሙሪዩ ካሬሬ በበኩላቸው ኢትዮጵያና ኬንያ ግኝታቸው ከታሪክን ባልፍ በባህል በህዝብ ለህዝብ ና በጂኦግራፊ ላይ እየተመሰረተ እንደሆነ አንስተዋል ተብሏል። ጨምረውም ኢትዮጵያና ኬንያ ወታደራዊ ስምምነት ከሁለቱ ሀገራት ባለፈ ለቀጠናው ሰላምና መረጋጋት የጎላ ፋይዳ እንዳለው ገልጿል የተባለ ሲሆን ለወደፊት ከኢትዮጵያ መከላከያ ጋር በትብብር በሚሰሩ ስራዎች ዙሪያ ኬንያ መከላከያ ቁርጠኛ መሆኑን አረጋግጧል ተብሏል። ምንም እንኳን የኬንያው ጀራል የኒበሉ እንጂ የኢትዮጵያ መከላከያ ሰራዊት በሀገር ውስጥ የሚያካሄዳቸውን ጦርነቶች ይደግፋሉ ወይስ አይደግፉም የሚለው ግልጽ አይደለም። በቀጠናው የኢትዮጵያ መከላከያ ሰራዊት እያደርገው ያለው የሽብር ስራ ነው ተብሎ የሚፈረጅበትና በሀገር ውስጥ የራሱ ዜጎቹ የሚጨርስበት ሁኔታ የኬንያ መንግስት ትብብር አድርጋለሁ ማለቱም ግልጽ አይደለም። በሀገራቱ መካ መካከል የተደረገው የትብብርና በቅርብ ዓመታት በሁለቱ ሀገራት መካከል በተደጋጋሚ የተደረጉ ወታደራዊ ግንኙነቶችና ውይይቶች ተከትሎ የመጣ ነው ተብሏል። ባለፈው የካቲት ወር ፊልድ ማርሻል ብራንጅ ላይ የኬንያ መከላከያ ቀድሞ ጠቅላይ ኤታማዦር ሹም ጄነራል ፍራንሲስ ኦጎላ በኬንያና በኢትዮጵያ መካከል ያለው መልካም ግንኙነት መሰረት ማድረግ ወታደራዊ ግንኙነት ለማጠናከር በሚል በናይሮቢ ተወያይተውም ነበር። በዚሁ ላይም የድንበርና የደንት ችግሮች፣ ህገወጥ የንግድ እንቅስቃሴ፣ የአደንዛዥ እጽና ህገወጥ የሰዎች ዝጉር ለመቅረፍ ያለ ምትብብር ተደርጓል ነበር የተባለው በተመሳሳይ በካቲት ወር 2017 ጠቅላይ ሚኒስትር አብይ አህመድ ኬንያ ያደረጉት ጎብኝት ተከትሎ ፊልድ ማርሻል ብራን ቹላና ጀነራል ፍራንሲስ ኦጎላ በድጋሚ በኬንያ በናይሮቢ ተገናኝቶ በቀጠናዊ ሰላምና ደነት ዙሪያ ውይይት አድርገዋል። ውይይቱ በወቅቱ በዘርፉ የሁለትዮሽ ግንኙነት ለማጠናከር ያለመ ነው ተብሎለት ነበር። ከዚህ በተጨማሪም የኬንያ ፖሊስ አገልግሎት በማርሳ ቤት ና ኢሲዮሎ ግዛቶች የኦሮሞ ነፃነት ሰራዊት የሚጠቀምባቸው መሸጊያዎች ለቆ እንዲወጣ ለማድረግ ሻንጊሊ ኦፕሬሽን የተባለ ዘመቻ ከጥር 26217 ጀምሮ ሲያካሄድ መቆየቱ ይታወሳል። በወቅቱ በማርሳ ቤት ግዛቱ ተካሄደው ዘመቻ ማስጀመሪያ ላይ የ ፖሊስ አገልግሎት አስተዳደር ምክትል ኢንስፔክተር ጀነራል ጊልበርት ማሲንጌል የ ዲሲአይ ዳይሬክተር መሐመድ አይንና ሌሎች የጸጥታ አዛዦች ኦፊሰሮችም ተገኝተው ነበር። ከዚህ በተጨማሪም ታዲያ በአጎራባች በሆኑ ቦታዎችም ሁለቱ ሀገራት በሕዝቦቻቸው ምክንያት ሲጓጉ ቆይተዋል። በተለይም በአዋሳኝ አካባቢዎች የኢትዮጵያና የኬንያ ጎሳዎች ግጭቶች ተፈጥረው ግጭቶችን በማነሳሳት እንዲሁም የህገወጥ የሰው ስጉርና ሌሎች ጉዳዮች መሰረት ያደረገ ጥቃት ተፈጽመው በመቶዎች የሚቆጠሩ ሰዎች ሞታቸው ይታወሳል። ይህንን ጉዳይ ማስቆም ያልቻሉት ሁለቱ ሀገራት ወታደራዊ ትብብር እናድርጋለን በማለት ተፈራርመዋል። ግብጽ የኬንያ ፕሬዝዳንት በዳሲ ግድብ ምርቃት ላይ በመገኘታቸው ቅር ተሰኝቻለሁ ማለቱ አተሰማም። የኬንያ ፕሬዝዳንቱ ሊያ ርቶብ ታላቁ ኢትዮጵያ እዳሴ ግድብ ላይ ምርቃት ላይ በመገኘታቸው ግብጽ ቅር እንደተሰኘች በኬንያ የግብጽ አምባሳደር የሆኑት ሃንተም ዩሲን ሆኒስ ለሀገሪቱ ፓርላማ ፈ ጉባኤ ተናግሮ አልተባለም። አምባሳደሩን ተቀብለ ያነጋገሩት የኬንያ ፓርላማ ፈ ጉባኤ ዋዋስ ዋንታጉላም በበኩላቸው ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከር ተናግረዋል። ይላም ቢቢሲ የኬንያ መገናኛ ብዙሃን ዘገባ እንደሚያመለክተው የኬንያ ፓርላማ ፈጉባኤ ዋንታ ጉላ ና የግብጽ አምባሳደር ሆስኒ ረቡ መስከረም 14 2017 ዓ ም በተገናኙበት ወቅት በዝርዝር ከተነሱ ጉዳዮች አንዱ በካይሮና በአዲስ አበባ መካከል ያለው አለመግባባት ምንጭ ሆኖ የናይል ውሃ ጉዳይ ነው ተብሏል። የግብጽ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቀችው የህዳሴ ግድብ ላይ ቅሬታ አንስቸው ሰጥቷቸውን ሲሆን አምባሳደር ሁስኔ የኢትዮጵያ ግድብ ግንባታ ከዓለም አቀፍ ህግ የተቃረነ ና የተቋቋሙ የህግ ማቀፎችን የማያከብር እንደሆነ መናገራቸውን የኬንያው ዘስታር ጋዜጣ አስነብቧል። አምባሳደሩ ጨምሮም የሀገራቸው ያላትን መብት የሚያስጠብቅና የናይል ውሀት ፍትሐዊ ተጠቃሚነት የሚያረጋግጥ አሳሪ ስምነት እንዲፈረም ከዓመት በላይ ለሚሆን ጊዜ ስጥር እንደነበረም ገልጸዋል። የግብጽ ልውክ ለምሳሌ በፕሬዝዳንት ዶናልድ ትራምፕ የመጀመሪያ ስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምነት ለመፍራርም ዝግጁ ነበር። በመጨረሻ ጊዜ ግን ኢትዮጵያ ልትገኛ አልቻለችም። በቀላሉ የግድቡ ግንባታ ለማጠናቀቅ ጊዜ እየገዙ ነበር ሲሉም ኢትዮጵያን ከሰዋል። ግብጽ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውኃ ለመጠቀም ያላቸው መብት እንደምታከብር መናገራቸውም ተዘግቧል። ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግብጽ ቅር መሰኝቷን አምባሳደር ሁስኒ ይገልጸዋል። የኬንያው ፕሬዚዳንት ዊልያም ሩቶ ጳጉሜ 4 2017 በተካሄደው የህዳሴ ግድብ ምርቃት ላይ ዋና እንግዳ ሁነው ተገኝተው እንደነበረ ቢቢሲ አስታውሷል ተናግረዋል። የቀድሞ የፈረንሳይ ፕሬዚዳንት ሳርኮዚ ለምርጫ ቅስቀሳ ከጋዳፊ ገንዘብ በመቀበላቸው ስር ተፈረደባቸው። የፈረንሳይ የቀድሞ ፕሬዚዳንት ኒኮላስ ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከሊቢያው መሪ ኮሎኔል ሙሀምር ጋዳፊ በመቀበል ጥፋተኛ ተብሎ የአምስት ዓመት ስር ተፈርዶባቸዋል። የፓሪስ የወንጀለኞች ፍርድ ቤት ሳርኮዚ በተከሰሱባቸው ሁለት ክሶች በቀላል ሙስና እና በህገወጥ ገንዘብ የምርጫ ቅስቀሳ መደገፍ የሚል ክሶች ጨምሮ ጥፋተኛ ናቸው ሲል በይኗል። ሳርኮዚ ክሱን ፖለቲካዊ ነው ብለው ቢከራከሩም እንደ ኢሮፓውያን አቆጣጠር በሎች ሰባት ከጋዳፊ የተቀበሉት ገንዘብ ለምርጫ ቅስቀሳ በመጠቀም ተከሰዋል። በምትኩ ሳርኮዚ ጋዳፊን በምዕራብ አፍሪካ ሀገራት ዘንድ ያላቸውን ስም ለመገንባት ቃል መግባታቸውን አቃቢ ጠቅሷል። የሰባት ዓመት አዛውንት ሳርኮዚ ፈረንሳይ እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 ድረስ በፕሬዚዳንትነት አስተዳድረዋል። ናታሊን ጋቫሮኖ የተባሉ ዳኛ ሳርኮዚ የቅርብ እርዳቶቻቸው የሊቢያ ባለስልጣናት በማነጋገር ለምርጫ ዘመቻ የገንዘብ ድጋፍ እንዲጠይቁ ፈቅደዋል ብሏል። ፍርድ ቤቱ ሳርኮዚ በህገወጥ መንገድ ከተገኘ የምርጫ ቅስቀሳ ገንዘብ በግል ተጠቃሚ መሆናቸውን የሚያሳይ በቂ ማስረጃ አልቀረበም ብሏል። ሳርኮዚ ጥፋት ነው። በመገኘታቸው መገኘታቸው የአምስት ዓመት ስር ተፈርዶባቸዋል። ይህም ማለት ይግባይ ቢጠይቁ እንኳን በእስር ቤት ማሳለፋቸው የማይቀር ሆኗል። ሌላም ቢቢሲ ችሎቱ ከእስር በተጨማሪ መቶ ሺህ ዩሮ ቅጣት እንዲከፍሉ በይኖባቸዋል። በቀድሞ የፈረንሳይ ፕሬዚዳንት ላይ ምርመራ የተጀመረው እንደ አውሮፓውያን አቆጣጠር በ2013 የጋዳፊ መጀመሪያ ሳይፍ አልኢስላም ሳርኮዚ ለምርጫ ቅስቀሳ ከአባቱ በሚሊዮኖች የሚቆጠር ገንዘብ መውሰዳቸውን በመግለጽ ከወነጀሏቸው በኋላ ነው። በቀጣዩ ዓመት ፈረንሳይና መካከለኛው ምስራቅ መካከል አገናኝ ሆኖ የሚሰሩት ሊባኖሳዊ ባለ ሀብት ዛይድ ታይኬድን የሳርኮዚ የምርጫ ቅስቀሳ በከፍተኛ ሁኔታ ከትሪፖሊ በተገኘ ገንዘብ መደገፉን ተናግረው የገንዘብ መጠኑ ፕሬዚዳንት ከሆኑ በኋላ የተከፈለውን ጨምሮ ሃምሳ ሚሊዮን ዩሮ እንደሚሆን ተናግረው ነበር። የሳርኮዚ ባለቤት ካርኒ ብሩኒዝ ከሳርኮዚ ከጋዳፊ ጋር በተያያዘ ለቀረበው ክስ ማስረጃ የሚሆኑ ሰነዶችን በመደበቅ ቅ እንዲሁም ከወንጀለኞች ጋር በመተባበር ባለፈ አመት ክስ የተመሰረተባቸው ሲሆን ሁለቱ ክሶች ክደው ተከራክረዋል። እንደ አውሮፓውያን አቆጣጠር በ2012 በምርጫ ከተሸነፉ በኋላ ሳርኮዚ በተለያዩ ወንጀሎች ላይ እጃቸው አለበት በሚሉ ምርመራዎች ተደርጎባቸዋል። እንደ አውሮፓውያን አቆጣጠር በ2024 ለዳግም ምርጫ ከፍተኛ የሆነ ገንዘብ በማውጣትና ወንጀለኛውን ለመሸፈን የህዝብ ግንኙነት ኩባንያ በመቅጠር ጥፋተኛ ከተባሉ በኋላ ይግባይ ብሏል። ቢቢሲ በዚህ ክስ የአንድ ዓመት እስር ተፈርዶባቸው የነበረ ሲሆን በኋላ ላይ ስድስት ወር ተቀንሶላቸዋል ይላል። እንደ አውሮፓውያን አቆጣጠር በ2021 ለዳኛ ጉቦ በመስጠት በመሞከር ጥፋተኛ ሆኖ እስር ቤት የተፈረደባቸው የመጀመሪያ ፈረንሳይ ፕሬዚዳንት ሆኗል። በታህሳስ ወር የፓሪስ ይግባይ ፍርድ ቤት እስር ቤት ከሚገቡ ይልቅ ቤታቸው ሆኖ መከታተያ ተገጥሞላቸው ቅጣታቸው መፈጸም ይችላሉ ሲል ወስኖላቸዋል ተብሏል። የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ይመኛለሁ።